እና ደብረ ጽዮን በአጭሩ እነዚህ ተፈናቃዮች ከእጁ መውጣቱን እርግጠኛ ሆኗል። በአሁኑ ሰዓት ምንም ብሎ ከዚህ በኋላ ሆስቴጅ አድርጎ እነዚህ ሰዎች እንደ ፖለቲካ መደራደሪያ እያቀረበ ይዟቸው ሊኖር እንደማይችል በእርግጠኝነት ገብቶታል። ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወሰድ ጉዳት የደረሰባቸው ታጣቂዎች ወጥተው ድምጻቸውን ሲያሰሙ ተመልክተናል። ሁለቱንም ካርታውን ካጣ ምንድን ነው የቀረው? ካርታ ሶስተኛው ካላችሁ ጽምዶ የሚባለው ከኤርትራ ጋር የሚያደርገው ጥምረት ነው። ሌፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገላ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላል በስጠቀ የታገለ አይመስላቸው ምን ያህል እንደሚያማቸው ይሄነ ጌታቸው ወደ ፌደራል መንግስት መጥቶ ከፌደራል መንግስቱ ጎን አብረው በጋራ እንሰራለን ማለታቸው ደብረ ጽዮንን የመጨረሻ የሽንፈት መጨረሻ እንደሆነበት በጣም የሚያስረዳበት መግለጫዎች በተደጋጋሚ ያወጣ። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም የምናወቅ ዙ ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አደለም። በተግባር ቀድም ኮ ይሄን የዚህ አካባቢ ህዝብ ለየት ባለመልኩ ጥያቄ መስተናገድ ያለበት የሚል እምነት ከነበራቸው መሰለኝ ወስነን ናጠ የምትደገፈው የምትተማመንበት ይረዳኛል ለምትለው ያግዘኛል ለምትለው አካል በመጀመሪያ ደረጃ ለራሱ የቆመ ለራሱ አቅም ያለው ጉልበት ያለው መሆን መቻል አለበት። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው። አሁንም ጦርነት እንዲነሳ አንፈልግም፣ ከተነሳ ግን ውጤቱ ይታወቃል ብሏል አባቸው። ውጤቱ ይታወቃል ማለት ህወሓት ያሸንፋል ማለት መስሎ ከሆነ ግባ። ኢሳያስ ያሸንፋል ማለት መስሎ ከሆነ ግባ እና ግጠም። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሽወርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸይፍ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 በዛሬው ፕሮግራማችን በትግራይ ክልል በመጠለያ ጣቢያ ውስጥ የሚገኙ የወልቃይት ተፈናቃዮችን አስመልክቶ ህወሀት ያወጣው መግለጫ አለ እሱን ከእሱ ጋር ተያያዥ የሆኑ መረጃዎችን እና የህወሀትን መግለጫ አንድምታ እየዳሰስን ቆይታ የምናደርግ ነው የሚሆነው መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ እንግዲህ በትናንትናው ዕለት ህውሃት መግለጫ አውጥቷል። ያወጣው መግለጫም በፕሪቶሪያው ስምምነት መሰረት ከወልቃይት አካባቢ የተፈናቀሉ የትግራይ ክልል ተወላጆች ወደ ቦታቸው፣ ወደ ቤታቸው፣ ወደ ቀያቸው እንዲመለሱ የሚል መግለጫ አውጥቷል። የፕሪቶሪያው ስምምነት እንግዲህ ማን እንደጣሰው ማን ህገወጥ የሆነ እንቅስቃሴ እያደረገ እንደሆነ እንዲሁም ደግሞ ተፈናቃዮቹን በመያዣነት ይዞ እስከዛሬ ድረስ የቆየው ራሱ ህወሃት እንደሆነ ከህወሃት ውስጥ የነበሩ ነገር ግን ከነደብረ ጽዮን ጋር የተነጠሉት አቶ ጌታቸው ረዳን እንዲሁም ጀነራል ጻድቃን ወልደ ትንሣኤ ማነው፣ ጀነራል ጻድቃን ገብረ ትንሣኤ ሲናገሩ የሰማንባቸው በጣም ተደጋጋሚ የሆኑ መረጃዎች አሉ። ስለዚህ ያ ከሆነ አሁን በፕሪቶሪያው ስምምነት እነዚህ ተፈናቃዮች ወደ ቀያቸው እንዲመለሱ መደረግ አለበት የሚለው መግለጫ ለምን አወጣ? እንዴት አወጣ? ከሆነስ ደግሞ ለምን በአሁኑ ሰዓት ይሄ መግለጫ ሊያወጣ ቻለ የሚለውን ነገር ስንመለከት እንግዲህ ህወሃት ማን ነው፣ ፌዴራል መንግስት በዚህ አመት ተፈናቃዮቹ ወደ ቀያቸው እንደሚመለሱ ቁርጠኛ የሆነ አቋም ማያዙን ከዚህ በፊት አቶ ጌታቸው ረዳም እንዲሁም ደግሞ የመስኖና የቆላማ ቦታዎች የመስኖ ልማት ምናምን ሚኒስትር የሆኑት ዶክተር አብርሃም ዶክተር አብርሃም በላይ ሲናገሩ እንደሰማን ተፈናቃዮቹ በውድም ይሁን በግድ ወደ ቀያቸው መመለስ አለባቸው የሚል ቁርጠኛ አቋም መያዛቸው ነውና እነሱም ደግሞ የፌዴራል መንግስቱ አካል እንደመሆኑ መጠን ይሄ አቋም የነሱ የሁለቱ ግለሰቦች ብቻ ሳይሆን የመንግስትም አቋም እንደሆነ እና በተደጋጋሚ ፌዴራል መንግስቱ እነዚህን ተፈናቃዮች ወደ ቦታቸው ለመመለስ ያደረገው ሙከራ በህወሀት ተስተጓጉሎ ሳይሳካ መቅረቱን ስንመለከት፣ አሁን ቁርጠኛ የሆነ አቋም በመያዙና ኦሬዲ ሊተገበር የሚችልበት እድል በጣም ሰፊ ስለሆነ ህወሀትም ደግሞ ከዚህ በኋላ እነዚህን ሰዎች እንደ ሆስቴጅ ይዞ መቆየት የሚችልበት እድል አለመኖሩን ተገንዝቧል ህወሀት ወደሚለው ድምዳሜን የሚያደርሰን ያን ተገነዘበ ማለት ደግሞ ህወሀት ኦሬዲ ሽንፈቱን አምኗል ማለት ነው። እንግዲህ ህወሀት ለምን በዚህ ሰዓት ይህን መግለጫ ሊያወጣ ፈለጋ? የሚለውን ስንመለከት ከሶስት ከአራት ቀን በፊት አቶ ጌታቸው ረዳ ወደ ወልቃይት ሁመራ አካባቢ በመጓዝ በወልቃይት ጠገደ ዞን ማለት ነው ሁመራ ከተማ ተገኝተው ከወልቃይት የማንነት አስመላሽ ኮሚቴ ሊቀመንበር ከሆኑት ከአቶ ደመቀ ዘውዱ እንዲሁም ደግሞ ከዞኑ አመራሮች ጋር በጋራ ውይይት አድርገው እንደነበር ይታወሳል። ምናልባት እዚህ ጋር ለማስታወስ ያክል ከዚህ በፊት ወልቃይትን አስመልክቶ አቶ ጌታቸው ረዳ ወልቃይት መሄዱን አስመልክቶ በሰራሁት ቪዲዮ ላይ የወልቃይት የማንነት አስመላሽ ኮሚቴ ሊቀመንበሩ አቶ ጌታቸው ማን ነው? ኮሎኔል ደመቀ ዘውዱ ናቸው። ነገር ግን ኮሎኔል ደመቀ መኮንን እያልኩ ነው እዛ ላይ እየሰራሁት እና ኮሎኔል ደመቀ ዘውዱ በሚል እንዲስተካከል ወይም አስተካክላችሁ እንድትሰሙት ከይቅርታ ጋር ለማሳሰብ ወይም ለማስታወስ እወዳለሁ እና አቶ ጌታቸው ከዞኑ አመራሮች እና ከአቶ ከኮሎኔል ደመቀ ዘውዱ ጋር ውይይት አድርገው ገና እግራቸው ከሆመራ ከመውጣቱ ነው ደብረ ጽዮን ይሄንን ወይም ህወሓት ይሄንን ተፈናቃዮች ይመለሱ የሚለውን መግለጫ ያወጣው ማለት ነው። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም እናወግዙ። ይከብዳል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ተነበራቸው ስ ወስነንም እናቃለ ከበራ ተጨፍጭፈናል የሚልም አለ። ማን ጨፈጨፈ? መጠየቅ ያለበት እንጠይቅ። ሁሉ እኔ እዚህ እጅ ካለኝ ልጠየቅ። ማንም እጅ ያለው ሰው መጠየቅ አለበት። ሰዎች እርስ በርስ የሚገዳድሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጃ እናድሮ ነው እያለ መጠየቅ ያለባቸው ሰዎች ካሉ መጠየቅ ይቻላል፣ ከማንም ወገን። ቢያንስ ቢያንስ ግን የህዝብ ጠብ አይደለም ብላችሁ ሁላችሁም እየገለጻችሁ ነው የህዝብ ጠብ አለመሆኑን ህዝቦች ተቀራርበው በሚያደርጉት ውይይት መፈታት መቻል አለበት። ከወልቃይት እና ከጸገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት ነው። ኢት ወርክስ ፎር ዘይስ ተፈናቃይ ይመለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረ ማቋቋም መቻል ማለት ነው። የቁጥሩን አላውቅም። ምን ያክል ተፈናቃይ ያለ ሱዳን ምን ያክል መመለስ አለበት የሚለው ዝርዝር ቱል ቢ ወርክ ዳውት። ግን የሆነ ማካለል ስትጀምር በአቅጣጫ መጣካል ነው ነገር አለ። በታሪኬ በወልቃይት ፀገዴ መሆኑን ስቸው ማላትም በደም ነው። እነዚህ አመራሮች ጋር የወልቃይት ጠገዴ አመራሮች ጋር ሂዶ ውይይት ሲያደርግ ባይ ዲፎልት የወልቃይት ተፈናቃዮች ወደ ቦታቸው እንዲመለሱ ከዞኑ አመራሮች ጋር ለመነጋገር ብቻ ነው ሊሄድ የሚችለው ሌላ ምንም ወደዛ ሊያስኬደው የሚችል ጉዳይ እንደሌለ ይታወቃል። ስለዚህ እነ ደብረ ጽዮን ያንን ነገር ተረድተው ቀድመው የከፌደራል መንግስቱ ትዕዛዝ ከመምጣቱ በፊት እኛ ቀድመን እንጠይቅ በሚል ስሌት ያደረጉት እንደሆነ ይታወቃል። ነገር ግን ቅድመ ሁኔታዎችንም አስተካክለው ጨርሰው ተነጋግረው ከዞኑ አመራሮች ጋር ያለውን ሁኔታ መሬት ላይ እነዚህ ተፈናቃዮች ሲመጡ ምን ይገጥማቸዋል የሚለውን ነገር ለማስተካከል እና ፋይናላይዝ ለማድረግ ነበር አቶ ጌታቸው ወደ ቦታው ያቀናው። እንግዲህ በወጡ መረጃዎች መሰረት እንዲሁም ከአካባቢው ከአቶ ጌታቸው ረዳ ስብሰባ በኋላ ከአካባቢው ባሉ የመረጃ ምንጮቻችን እንደገለጹልን ከሆነ በወልቃይት አካባቢ ይኖሩ የነበሩ የትግራይ ተወላጆች ነገር ግን በእነዚህ ተፈናቅለው በወጡባቸው አራት አምስት ዓመታት ውስጥ ቤታቸው በሌላ ሰዎች የተያዘባቸው ወይም ሌሎች ሰዎች እየኖሩበት የነበረበት ቤት ከሆነ እነ አቶ ደመቀ እነ ኮሎኔል ደመቀ ያደረጉት ምንድን ነው፣ እነዚህ ሰዎች ከቦታው ከቤታቸው ከቤቱ በማስወጣት ተፈናቃዮቹ ተመልሰው ሲመጡ ቤታቸው እንዲገቡ ቤቱን ነጻ ከማድረግ ጀምሮ ምንም አይነት የጸጥታ ችግር እንዳይገጥማቸውና ይሄ የቂም በቀል ቁርሾ ምናምን የሚባል ከህወሃት ጋር ባለው ህወሃት በፈጠረው ግፍ ምክንያት የሚመጡ ተፈናቃዮች ላይ ሌላ አይነት አሉታዊ የሆነ አቀባበል እንዳይኖር መጀመሪያ ግራውንድ ላይ ሰርተው መጨረሳቸውን የሚያሳዩ መረጃዎች ናቸው የወጡት። የወልቃይት ጠገዴ ህዝብም የኮሎኔል ደመቀ ዘውዱ የሚመራው የወልቃይት የማንነት አስመላሽ ኮሚቴ አባላትም አመራሮቹም፣ እንዲሁም የዞኑ አመራሮች በራሳቸው ተፈናቃዮች እንዳይመጡ የሚከለክል ምንም ምክንያት የለም፣ ይምጡ፣ ወንድሞቻችን ናቸው፣ በሰላም ቤታቸው መኖር ይችላሉ የሚል መረጃዎችን፣ ህዝባዊ ውይይቶችንም ሲያደርጉ ሲናገሩ እንደነበር በተከታታይ በሰራናቸው ቪዲዮዎች ማውጣታችን ይታወሳል። ስለዚህ በሌላ ሰው ተይዞባቸው የነበረውን ቤት ራሱ አስለቅቀው ሲመጡ እቤታቸው እንዲያርፉ መደረጉ በራሱ የወልቃይት ጠገዴ ህዝብ ወይም የወልቃይት አካባቢ ነዋሪዎች ወልቃይቴዎች ምን ያክል አስተዋይ እንደሆኑ በአንድ አገዛዝ ወይም በአንድ አመራር ወይም በሆነ መንግስት የተሰራን ግፍና በደል ከህዝብ ጋር ሳያያይዙ ለህዝብ ቂም እንደሌለባቸው፣ ለህዝብ ቁርሾ እንደሌለባቸው ጎረቤቶቻቸው፣ ጓደኞቻቸው እና አብረዋቸው ረጅም ጊዜ የኖሩት እነዛ የትግራይ ተወላጆች ተመልሰው በቀያቸው እንዲኖሩ ማህበረሰቡ ፍቃደኛ መሆኑን ያረጋገጡበትን ሁነትን የተመለከት ነው። ነገር ግን ህዝቡ የሚያነሳው ቅድመ ሁኔታ ምንድን ነው? እነዚህ የወልቃይት አካባቢ የዞኑ አመራሮች ባይ ዘ ዌይ ኮሎኔል ደመቀም የወልቃይት ጠገደ ዞን የጸጥታ እና የሰላም እና ጸጥታ ቢሮ ኃላፊ እንደሆነ ይታወቃል። ስለዚህ እነሱ እንደሚሉት ከተፈናቃዮቹ ጋር ጸብ የለንም። ነገር ግን ህወሀት ይሄ ምዕራብ ትግራይ የሚለውን እኛ አማሮች ሆነን ሳለን ጎንደሬዎች ሆነን ሳለን ትግሬዎች ናችሁ እየተባሉ የሚነገር ነገር ግን አንቀበልም። ማንነታችንን ተቀብለው ጎንደሬነታችንን፣ አማራነታችንን አምነው ተቀብለው በሰላም ከኛ ጋር ለመኖር የሚመጡ የትግራይ ተወላጆች ጋር ወንድሞቻችን ናቸው እህቶቻችን ናቸው፣ ይምጡና ይኑሩ የሚል ቅድመ ሁኔታ ተቀምጧል። ኑር ምዕራብ ትግራይ የተባለች በወያነታት እንጂ እኛ ባንዴራ ኃይለ ባንዴራ አንበሳ ያለች ማውቃቱ መራ በቃ በጎንደር ናት። በጎንደር በቃ አውራጃ አባት በየምድር እኛ መንግስት ነፃ አውጥቶናል። አራት አመት ፎይ ብለናል። በልጆቻችን በወንድሞቻችን እየተስተዳደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው ሌላ በመንግስት ትችት ጥያቄ የለንም። ያች ማንነታችን ያረጋግጥልን ብቻ ነው። ሌላ በዚህ ወጣ፣ በዚህ ሄደ፣ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን። ማይካድራ ታጣቂዎች ካታቶች ነበሩ፣ ዳብላ ወይ ጠብቁ ነበረ እንጂ ሲሚላር ናቸው፣ ገጀራ ይዘው እነዚህ ሰዎች እንዴት ደግሞ ይወጣሉ? አሁን እንደዚህ ያለ ገጀራ ይደረደው ነበር የተባለ ሰው ወቸው ሲል ቢሆንም ተመልሶ ማካድራ አሎት ይገባል ይላል። አሁን አይ ቲንክ ማህበረሰቡም ደግሞ ከዛ አካባቢ የተፈናቀለው ማህበረሰብ ረጅም ጊዜ ወልቃይት አካባቢ ከመኖሩ ጋር ተያይዞ እንደውም ከትግራይ ህዝብ በላይ የወልቃይት ህዝብ ለእነሱ ቅርብ ነው ብዬ አስባለሁ። ጉርብትና፣ ጓደኝነት በጣም ብዙ ሶሻል መስተጋብሮችን አብሮ ያሳለፈ ቤተሰብ እንደመሆኑ መጠን በዛ ደረጃ ማንነቱን ላለመቀበል ወይም ከማንነት ጋር ከወልቃይት ማንነት ጋር ችግር አለበት ብዬ አላስብም። ሕዝብ እንደ ሕዝብ ጸብ ስለሌለበት እርስ በርሱ ማለት ነው። እና በዚህ ደረጃ መሬት ላይ ያለው ግራውንድ ላይ ያለው በነ ኮሎኔል ደመቀ ዘውዱ በኩል ያለው እና በዞኑ አመራሮች በኩል ያለው ሁኔታ ተፈናቃዮቹን ለመቀበል በዚህ ደረጃ ስሙዝሊ እየተንቀሳቀሰ እና ምንም ኮሽ የሚል ነገር ሳይኖር ተፈናቃዮቹ መጥተው በሰላም እንዲኖሩ ያለውን ነገር ጨርሷል። አቶ ጌታቸው ረዳም ፌዴራል መንግስትም እያደረገ ያለው ነገር ይሄ ነው። ስለዚህ በቅርቡ እነዚህ ተፈናቃዮች ወደ ወልቃይት ወደ ቀያቸው ወደ መኖሪያቸው ይመለሳሉ እና ደብረፂዮን፣ ባጭሩ እነዚህ ተፈናቃዮች ከእጁ መውጣቱን እርግጠኛ ሆኗል። በአሁኑ ሰዓት ምንም ብሎ ከዚህ በኋላ ሆስቴጅ አድርጎ እነዚህ ሰዎች እንደ ፖለቲካ መደራደሪያ እያቀረበ ይዟቸው ሊኖር እንደማይችል በእርግጠኝነት ገብቶታል። በዛ ላይ ተፈናቃዮቹ ራሳቸው ዋጋ እየከፈሉ ያሉት አምስት ዓመት ሙሉ ለነ ደብረፂዮን የፖለቲካ ትርፍ ተብሎ ደብረፂዮን የሚባል አሮጋንት ሰው እኮ እንዲያውም ከነሱ መጠለያ ላይ ተቀምጠው ከሚደርስባቸው ግፍና በደል በላይ የህወሀት መከፋፈልና የህወሀት አንድነት እንደሚያስጨንቃቸው ተናግረዋል ተፈናቃዮቹ ብሎ ሲያወራም ሰምተነዋል በዚህ ደረጃ ስለ ህዝብ ጉዳዩ ያልሆነ ባይዘወይ እነዛ ተፈናቃዮች እኮ መጠለያ ውስጥ ተቀምጠው ጅብ ልጆቻቸውን እያወጣ እየበላባቸው ነው ያለው። እነ ደብረጽዮን ግን ይህንን እንኳን ሽፋን ሰጥተው ሲናገሩ ይሄ ጉዳት የደረሰበትን እናት ልጇ በጅብ ተወስዶ የተበላባትን እናት ሲያጽናኑና ሲያረጋጉ እንኳን አልተመለከትም። ምክንያቱም የእነሱ ዓላማ እነሱን እንደ ፖለቲካ ካርታ፣ እንደ መጫወቻ ካርታ ይዞ ከፌዴራል መንግስቱ ጋር እንደ መደራደሪያ ያጠቀምባቸዋል ብሎ ስለሚያስብ እንጂ የትግራይን ህዝብ ለመጥቀም የመጣ ወይም የኖረ ፓርቲ አለመሆኑ በዚህ ደረጃ ማሳያ ሊሆን ይችላል ብዬ አስባለሁ። ደብረጽዮን በጣም የተበላውና ቁማሩን የተሸነፈው ምን ላይ ነው? እነጌታቸው ረዳ ከህውሃት ተነጥለው የለውጥ አራማጆች ሆነው ለትግራይ ህዝብ ጦርነት አያስፈልግም ብለው መቆማቸው መቆማቸው ብቻ ሳይሆን ደብረጽዮን ደግሞ በተቸነከረበት መቅረቱ እነዚያ አብረውት የነበሩት ታጋዮች እነጌታቸው ረዳና ነጀነራል ጻድቃን ከህወሃት ተነጥለው መውጣታቸው ለደብረጽዮን ወይም ለህወሃት መራሹ አሁን ደብረጽዮን ለሚመራው ህውሃት እጅግ በጣም ከፍተኛ ውድቀት እንደሆነ በየጊዜው የሚያወጧቸውን መግለጫዎች ስትመለከቱ ምን ያህል እንደሚያማቸው ይህነ ጌታቸው ወደ ፌዴራል መንግስት መጥቶ ከፌዴራል መንግስቱ ጎን አብረው በጋራ እንሰራለን ማለታቸው ደብረፂዮንን የመጨረሻ የሽንፈት መጨረሻ እንደሆነበት በጣም የሚያስረዳበት መግለጫዎች በተደጋጋሚ ያወጣል። እነዚህን ተፈናቃዮች ካጣ እነዚህ ተፈናቃዮች ወደ ቦታው ከተመለሱ ደብረጽዮን እጁ ላይ ምን ቀረው? አሁንስ ምን ይዘው ነው የሚደራደረው የሚል ጥያቄ የሚያነሳ ሰው ካለ ታጣቂዎቹ አሉ የሚል መልስ የሚሰጥ ሰው ሊኖር ይችላል። ነገር ግን ታጣቂዎቹ በራሳቸው ምን እያሉ ነው? አሁን እነ ደብረጽዮን ጦርነት እናውጃለን ከኤርትራ ጋር ሆነን ምናምን በሚሉበት ሰዓት ላይ እነዚህ ተፈናቃዮች ባለፈው ሰላማዊ ሰልፍ ሲወጡ የመቀሌን አደባባዮች፣ የአድግራት አክሱም፣ በተለያዩ አካባቢዎች ያሉ ተቃዋሚዎች፣ ታጣቂዎች የተቃውሞ ሰልፍ ይዘው ሲወጡ ጥያቄያቸው ምንድን ነበር? አንደኛ የጥቅማ ጥቅም ጥያቄ ነው። ደሞዛችን አልተከፈለንም፣ ፋቲክ ዩኒፎርም የለንም፣ በጣም በተጎሳቆል ሁኔታ እንደሚኖሩ እና እነሱን እንደመጠቀሚያ እያደረጋቸው እንደሆነ ህወሀት የሚባለው ፓርቲ የተናገሩበትና ጊዜ አስተዳደሩንም የወቀሱበት ነው። ነገር ግን ደብረጽዮ ምንድን ያደረገው እነሱ የጥቅማ ጥቅም ጥያቄ ሲያነሱ ጥያቄ ለተነሳባቸው ጀነራሎች ለነ ጀነራል ምግበይ አምስት መቶ ካሬ ሜትርና ከዛ በላይ ቦታ ነው እየሸነሸነ ሲሰጥ የነበረው። ስለዚህ ባይ ዲፎልት ታጣቂዎቹ ከነ ደብረ ጽዮን ተቃራኒ ናቸው የቆሙት ማለት ነው። በዚህ ሰላማዊ ሰልፍ የተቃውሞ ሰልፍ በወጡበት ሰዓትም ያሰሙት ድምፅ ምንድን ነበር? ከዚህ በኋላ ጦርነት የሚባል ነገር አንፈልግም። የማንም ሰራዊት አይደለም። እኛ የትግራይ ህዝብ የደህንነት ጠባቂዎች፣ የትግራይ ህዝብ ተቆርቋሪዎች ነን ብለው የወጡት እነዛ ታጣቂዎች። ስለዚህ ደብረ ጽዮን አሁን ተፈናቃዮቹን እንደ ሆስቴጅ ይዞ ይደራደርባቸው የነበረውትን አጥቷል። ፌዴራል መንግስቱ የመጨረሻ ውሳኔ ላይ ደርሷል። በቅርቡ ተፈናቃዮቹ እንደሚመለሱ አውቆ ይመለሱ ብሎ እሱ ራሱ መግለጫ አውጥቷል። ስለዚህ አሁን ታጣቂዎቹ ናቸው የቀሩት የሚል ሰው ካለ ታጣቂዎቹም ራሳቸው ጦርነት የሚባል ነገር እንደማይፈልጉና ወደ ውጊያ ድጋሚ መግባት እንደማይፈልጉ አይናቸው የጠፋ እግራቸው የተቆረጠ አካል ጉዳት የደረሰባቸው በህዋሃት የተሳሳተ ጦርነት አማካኝነት ጉዳት የደረሰባቸው ታጣቂዎች ወጥተው ድምጻቸውን ሲያሰሙ ተመልክተናል ሁለቱንም ካርታውን ካጣ ምንድነው የቀረው ካርታ ሶስተኛው ካላችሁ ጽምዶ የሚባለው ከኤርትራ ጋር የሚያደርገው ጥምረት ነው ጥንዶ የሚል ባለው ጥምረት በራሱ አሁን መሬት ላይ አለው ወይ? አሁን ኢሳያስ አፈወርቂ ከነደብረ ጽዮን ጋር አብሮ አሁን ከፌደራል መንግስት ጋር ሊዋጋ የሚችልበት እድል አለው ወይ የሚለውን ጥያቄ ስናነሳ አብቹ በትላንትናው ዕለት ፓርላማ ቀርቦ የተናገረው ነገር ነበረ፣ እና ለሱ መልስ ስለሚሆን ምን አይነት ሰው ነው ኢሳያስ፣ ምን አይነት መንግስት ነው የኤርትራ መንግስት የሚለውን ነገር አብቹ ባጭሩ ስለመለሰው እሱን እየተናገረውን ልጋብዛችሁና ተመልሼ ይመጣል።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 የምትደገፈው የምትተማመንበት ይረዳኛል ለምትለው ያግዘኛል ለምትለው አካል በመጀመሪያ ደረጃ ለራሱ የቆመ ለራሱ አቅም ያለው ጉልበት ያለው መሆን መቻል አለበት። አብቹ የሚናገረውን ሰምታችሁታል። ስለ ዲሞክራሲ የማያውቅ ህገ መንግስት የለለው ምርጫ የማያውቅ መድብለ ፓርቲ የማያውቅ በዛ ላይ ህዝቡን በድህነት እያኖረ ያለ ምንም አይነት የተቃውሞ ድምፅ ለማሰማት ስለ ዲሞክራሲም ስለ ምርጫም ስለምንም የማያውቅ አካል። እንዴት እሱ ጋር አብረ ሂደ ስለ ኢትዮጵያ ሰላም ልታወራ ትችላለህ? እንዴት ከዚህ ሰው ጋር ጥምረት ፈጥሬ ለውጥ አመጣለሁ ተብሎ ይታሰባል? አይገርምም ወይ ነው የሚለው አብቹ። በጣም ገርሞት ነው የሚያወራው። አሁን ከኤርትራ ጋር አንድ ላይ ሆኖ ስለ ምርጫ ማውራት አይከብድም ወይ? ከኤርትራ ጋር ተባብሬ ለውጥ አመጣለሁ የኢትዮጵያ መንግስት ላይ ማለት አይከብድም ወይ ነው የሚለው እና ባጭሩ ከኤርትራ መንግስት ጋር አሁን ህወሓት ከኢሳያስ አፈወርቂ ጋር አንድ ላይ አብሬ ለውጥ አመጣለሁ ብሎ የሚያስብ ከሆነ እነ ደብረ ጽዮን ስለ ፖለቲካም፣ ስለ ጂኦፖለቲክስም፣ ስለ ኢትዮጵያ መንግስት አቅምና በአጠቃላይ እነሱ አለን ስለሚሉት አቅም የሚያውቁት ግምትም የተሳሳተ ነው ማለት ነው። ሲጀመር እነሱ የግምገማ ችግር እንዳለባቸው ይታወቃል። ከዚህ በፊት የሰሜኑ ጦርነት ውስጥ የገቡበት ምክንያት እራሱ የፌዴራል መንግስት ያለውን አቅም ባለመገንዘብ በእብሪት እና በትዕቢት የገቡበት ጦርነት እንደሆነ ይታወቃል። አሁንም ጦርነት እንዲነሳ አንፈልግም፣ ከተነሳ ግን ውጤቱ ይታወቃል ብሎ አላባቸው። ውጤቱ ይታወቃል ማለት ህወሃት ያሸንፋል ማለት መስሎ ከሆነ ግባ ኢሳያስ ያሸንፋል ማለት መስሎ ከሆነ ግባና ግጠም። በቃ ይሄ ነው ሊሆን የሚችለው። ስለዚህ ለራሱ ያልሆነ ለራሱ መውጫ ቀዳዳ አጥቶ የኢትዮጵያ መንግስት ከዛሬ ነገ መጥቶ ወረረኝ እያለ ስጋት ላይ ያለ የኤርትራ መንግስት ሻእቢያ የሚባል አሸባሪ ፓርቲ ህወሃት ተስፋ አድርጎ እነሱ ያድኑኛል ብሎ የሚገባበት ምንም አይነት እንቅስቃሴ ወደ መቃብሩ ይዞት የሚገባው ጉድጓድ መግቢያ ይሆናል ማለት ነው ነገሮችን አፕዴት የሚሆኑ ነገሮችን እየተከታተል ወደ እናንተ የምናቀርብ ነው የሚሆነው ለዛሬ አበችው ወደብን አስመልክቶ ተናገረውን እና እንዲሁም ለዛሬ የህወሀትንና የሻእቢያን እጣፈንታ አስመልክቶ ተፈናቃዮች ጋር ተያይዞ የነበረውን ወቅታዊ መረጃ የዳሰስኩበት ፕሮግራም ይህንን ይመስላል መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ሳፖርት ልታደርጉን እንደምትችሉ ለማስታወስ ወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን